ሰላም፣ ሰላም ጤና ይስጥልን። ውዴ ተከበራችሁ፣ ውዴ ቻናሌ ቤተሰቦች እንደምን ከረማችሁልኝ? እንደምን ቆያችሁልኝ? እንደምን ቆይ ሰነበታችሁልኝ? ሰላማችሁ በክርስቶስም በእያላችሁበት ቦታ ይብዛልኝ እያልኳችሁ በምሽቱ ዛሬም ደግሞ በአዲስ ቪዲዮ ብቅ ብያለሁ ተመልሼ መጥቻለሁ ማለት ነው። እንግዲህ እንደተለመደ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ። እንደውም ደግሞ ነባሪዎች፣ እንደውም አዲስም የምትመጡ እህቶቼ ሼር ለጓደኞቻችሁ ሼር እያደረጋችሁ ኮሜንት፣ ላይክ እያደረጋችሁ ወደ ቤቴ በቀን እንድትገቡ በቀን ጠይቃለሁ ማለት ነው። እንግዲህ ቤተሰቦቼ ዛሬ አንድ መልእክት ይዤላችሁ መጥቻለሁ። የመዳን ቅመሞች ማለት ነው እና እንዲሁም ደግሞ ውድ ኢትዮጵያዊን የእግዚአብሔር ቤተሰቦች ኢትዮጵያዊን፣ ኤርትራዊን በሙሉ ማለት ነው፣ ይህኔ ሰላምታ በያላችሁበት ቦታ ድረስልኝ እያልኳችሁ መጥቻለሁ በምሽቱ ማለት ነው እንግዲህ ዛሬ ለመዳን ቅመሞች ነው። ይሄ ናሳብ እዚህ የመጣውት ማለት ነው። እሱም ደግሞ ምንድነው? ተስፋ መቁረጥ ነው። መይመዳም ቅመሞች እድማችን ለምንድን ነው የምንጨርሰው? የሰው ሀገር ውስጥ ልጅ ያላችሁ ለልጃችሁ ብላችሁ ነው። ልጅ የሌለን እኛ ደግሞ ብር ብር ብር እያለን እድሜያችን ሙሉ ጊዜ ብዙ ጊዜ ሙሉ ዘመናችን ቀሪ ዘመናችን ሙሉ የስግደት ላይ እንጨርሰዋለን። ከዚህ በፊት ያ ቻናል ላይ ስለ ስግደት እህቶቼ አውርቼ ነበረ ተነጋግረንበት ነበረ። ግን ደግሞ በዚህ ቻናል እስቲ ለምንድን ነው አንድ ሁለት ማልለው ብዬ ነው እንግዲህ። እስቲ እባካችሁ ሁላችሁም ማለት ነው ገንዘብ ገንዘብ አላፊ ጠፊ ነው። ገንዘብ አላፊ ጠፊ ነው። ሁላችሁም ታውቃላችሁ። ገንዘብ ይመጣል ይጠፋል። ስለዚህ ሁላችን እስቲ ያላችሁንን ገንዘብ ይዛችሁ ወደ አገራችሁ ገብታችሁ አገራችሁ ላይ ብትሰሩ ደስ ይለኛል። ምክንያቱም ከአንዴ ከሁለቴ ከሶስቴ ብዙ በተደጋጋሚ በተደጋጋሚ በየአመቱ በየአመቱ በየወሩ በየጊዜው በየሳምንቱ ብዙ እህቶች ስግደት ላይ ያጣ ነው በህመም ምክንያት እራሳችሁ ስትታመሙ ወገባችሁ፣ እግራችሁ፣ እጃችሁ፣ ሁሉ ነገር አካላታችሁ ሲታመም እኛ ገንዘብ አይተን ነው ይህ። ምክንያቱም ለምንድን ነው ያነሳሁት? እኔ ላይ ስለበደረሰ ነገር ነው። ብዙ ብዙም ባይሆንም ስንታመም፣ ሴት ልጅ ከወደቀች፣ አንዴ ወደቀች ነው አትነሳም መልሳም ሴት ልጅ እስከምትወርቅ ነው። ጉልበታችን እየጨረሰ ነው ስደት ላይ ለምንድን ነው ገብተን ጉልበታችን ሳያልቅ ያለንን የሰራንበት ተመስገን ማለት ነው። ተመስገን ብለን ያለንን የሰራንን እዘን ገብተን መጠቀም ዘዴ ያስፈልጋል። ኑሮ በዘዴ ይላል እንማዘር የሀገሬ ሰው እና እውነት ነው። ኑሮ በዘዴ ነው። ቢበይም፣ ባትበይም፣ ብጠጭም፣ ባትጠጭም እንደ ሀገርሽ የለም። ያለችሽን ስስተማውተሽ ከባልሽ ጋር መስራት አግብተሽ ልጅሽን ወልደሽ አይኖች፣ የልጆችሽን ዓይን የባልሽን ዓይን እያየሽ መስራት ይቻልሻል እህቴ ኢትዮጵያ ላይ ገብተሽ ሀገርሽ ላይ ማለት ነው እና ሁላችሁም አስቡበት። ግቡ፣ ሀገራችሁን ላይ ግድ የላችሁም። ቀጥሉ ቻናል ካላችሁ ቻናላችሁን ከፍታችሁ ከባላችሁ ጋር ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ብዙ የማይሰራ ነገር የለም። ብዙ የሚሰራ ነገር ብዙ ብዙ አለ ኢትዮጵያ ላይ ማለት ነው እና፣ ግን ሲስተም ያስፈልጋል። ብር ቢኖርም ሲስተም ያስፈልጋል። ብር ባንክ ባሁኑ ሰዓት ባንክ ብር ብታስቀምጪ ምንም እንትን የለም፣ ገቢ የለልሽም። ታማኝ ሰው ካለሽ ብርሽን እንትን ብለሽ በዋስትና በሰው ሰተሽ ቢሰሩልሽ፣ አንቺም ጥቅም ታገኛለሽ ያ ሰውም ጥቅም ያገኘዋል። ትታካያለሽ ግን፣ ባንክ ቢቀመጥ ብር አይወልድም ሌላ ገቢ አታገኝም፣ እና ሲስተም ፈጥሩት። እዛ መጀመሪያ ግን ይሄንን በማድረጋችሁ በፊት ጸሎት አድርጉ። ዋና ከእግዚአብሔር ነው። ዋና ነገር በጸሎት ነው የሚገኘው። ተመስገን በይ፣ ተመስገን በሉት። በአገኛችሁ ሰዓት፣ በአጣችሁ ሰዓት፣ በቃ ሁሉን ነገር እናንተ ላይ በደረሰ ሰዓት ተመስገን በሉት። ከዛ ምክንያት፣ በዛ ምክንያት ታላችሁ ሁሉን ነገር ማለት ነው በዛ የተነሳ ሁሉ ነገር ታላችሁ ጸሎት አድርጉ። ሁላችሁም እህቶቼ፣ ሙስሊም ቤንጤም፣ ክርስታንም ሁሉም ማለት ነው ጸሎት አድርጉ። ጸሎት በጣም እንደ ከጸሎት የሚገኘው እንደ ከጸሎት የሚገኘው ነገር የለም። የምታገኙትን የምታጡትንም ሁሉ ነገር ጸሎት ተመስጌን በሉት። ከዛ በኋላ ታላችሁ ያን ነገር የሰራችሁትን ደግሞ የሰራችሁትንን ብድርም ለምን አይሆንም? ምኑ? ለምን አይሆንም? የመዳን ቅመሞች ልንገርሽ። ምንም ምንም ምንም ብሆን ምንም ብሆን ማለት ነው፣ እንደ ብርሽ እንደ ጉልበትሽ እና እንደ ብርሽ ላብሽ ጠብ አድርገሽ ያመጣሽ ብር፣ ብድር ምን ምን የሚሉትሽ አሰሜ፣ ብርሽን አቅፈሽ ተኝበት። ብርሽን እቅፍ ብርሽ ነው። ጉልበትሽ ነው። ነገ ጥላት የምሆንብሽ እህቴ ስሜ ልንገርሽ ጉልበትሽ የሰራሽበት ለበላብሽ የታመምሽበት የተሰበርሽበት፣ የወደቅሽበት በሱ ሰበብ የወደቅሽው ጉልበትሽን ያጣሽው ምንሽን ያጣሹ ሁሉን ነገር እሱ ነው። ጥላት የምሆንልሽ ነጌ ነገ እንደ ገንዘብሽ የለም ገንዘብሽ ለሰው ተበድረሽ ያንን ገንዘብ መልሱ ልልቲ አቺም። ምክንያቱም ጠላት ነው፣ ለአንቺ ጠላት ነው ገንዘብሽ ጠላት ነው። ለሰው ብታበድሪ ያን ገንዘብ አንቺ በአንድ አይን አይደለም አይተሽ ያን ገንዘብ ለሰው ስታበድሪ ሲመለስ በጀርባ ነው የሚመለስልሽ፣ እናቴ አንቺ ግን በአንድ አይኔ እያየሽ ነው የሰጠሽው፣ ከፊት ለፊት ነው የሰጠሽው። ግን ሲመለስልሽ ያን ገንዘብ በጀርባ ነው ሚሰጥልሽ። ምክንያቱም ጥላትሽ ሆኖላ እጅሽ ነው ጥላት የምሆንልሽ፣ ገንዘብሽ ነው ቅንነትሽ ነው ዞሮ ዞሮ ለአንቺ ጥላት የምሆነው። ስለዚህ ገንዘብሽን ለማንም መዳሰጪ ሀሳብሽን ሌላ ደግሞ ሀሳብሽን ነው የምነግርሽ። ሌላ ሀሳብሽው ነገር እህቶች ስግደት ላይ አላችሁ፣ ሀሳብ የሚታስቡ ነገ ምን እሰራለሁ፣ ነገ ምን መስራት አለብኝ ብለሽ የምታሰበ እህቴ ከፈጣሪሽ ጋር አስቢ። ጓደኛ የለም በዚህ ዘመን፣ እህት ወንድማቾች የለም በዚህ ዘመን። አንቺ ለኔ ለኔ ይሁንልኛል ብለሽ የምታስቢና ከሰው ከጓደኛ የቅርብ ጓደኛ እግዚአብሔር ነው። በዚህ ሰዓት መወዳት ጓደኛ አለኝ መወደው ጓደኛ አለኝ ብለሽ ስታስቢ፣ ያ ጓደኛ ግን ጉርጓድ ነው ሚቆፍርልሽ። ይሄን ወቂ፣ ይሄን ማወቅ አለብሽ። የፈለገ ይሁንጣ፣ የፈለገ ይሁን። ለምን ምን ያህል ለምን ህይወትሽን አሳልፈሽ አትስጪ? ለምን ህይወቱን አሳልፈው አይስጥሽ? አሳብሽን ለያሰው አትንገሪ። ከፈጣሪሽ ከፈጠረ አምላክሽ ጋር ተመካከሪ። እኔ ስላየሁት ብዙ እህቶች ላይ አይቼዋለሁ፣ እኔ ላይም ደርሼዋለሁ። ስለዚህ እህቶቼ በሙሉ ስደት ላይ ያላችሁ የምታስቡትን ነገር ያሰባችሁትን ነገር እያንዳንዷን ከፈጣሪሽ ጋር ከአምላክሽ ጋር ተመካከሪ። ክርስታን፣ የሆናችሁ በክርስትና ስም፣ ሙስሊም የሆናችሁ ደግሞ በአላህ ስም እራሳችሁንን ገደል አታስገቡ፣ እያያችሁ እያወቃችሁ። በክርስቶስም ሁላችሁም ማለት ነው፣ ከእግዚአብሔር ጋር ጸሎት እያደረጋችሁ ይሁንልኛል፣ ይሳካልኛል። አንድ ነገር ደግሞ እሱ ነው ይስከ ይሳካል አይሳካም እያልሽ ግዜሽን አትጨርሺ። ማድረግ የምትፈልጉ ነገር ይሆናል አድርጋለሁ ይፈጽማለሁ ብለሽ ግቢበት ያን ነገር እና ውዶችዬ፣ ተስፋ አትቁረጡ። ተስፋ እየቆረጡ ብዙ ልጆች ህይወታችሁንና እንትን ያችሁ ያጡ ብዙ ልጆች አሉ። ስለዚህ መሆን የለበትም እና ለዚህ አዲስ ለቤቴ አዲስ የሆናችሁ ደሞ እንዳናገርኳችሁ መግባላይ ላይክ ሼር ኮሜንት እያደረጋችሁ የደውል ምልክቷ እየተጫራችሁ ወደ ቤቴ እንድትቀላቀሉ በቀና እጠይቃለሁ። ወደፊት ጥሩ ጥሩ ትምህርት እጀላቸው እመጣለሁ። በዚህ ብዙ ልጆች ያላወቁት ብዙ ልጆች አሉ። ብዙ ስግደት ላይ እየተጎዱ አሉ እና ይሄን የዛሬን አሳቤ ይሄን ይመስላል። ስላዳመጣችሁም በጣም እጅግ አመሰግናለሁ። ግን አደራ ላይክ ሼሩን እንዳትረሱ፣ አበረታቱኝ፣ አሳድጉኝ። ወደፊት እንደ እግዚአብሔር ፍቃድ ከሆነ ብዙ ሀሳቦችን ይዤላችሁ እመጣለሁ። ጊዜ ካገኙት ነው እና እወዳችኋለሁ። እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ። መልካም ጊዜ፣ መልካም ቆይታ፣ መልካም ሰዓት ይሆንላችሁ። ባይ ባይ፣ እወዳችኋለሁ። በያላችሁበት ቦታ የሳቤ ሰላምታ ድረስ ይለኝ። ሁላችሁ ቻው ቻው።